የአራዳ ልጅ ነህ እንደ ያው የአዲስ አበባ ሸገር የአራዳ ልጅ የማይታወቅ የእኔ ቆንጆ የአራዳ ልጅ ነኝ። ምን ታመጣላችሁ? ሰላም ሰላም ፍሬንዶች እንዴት ናችሁ? ሁሉ አማን ነው ወይ? አብርሽ የቄራው ነኝ ዛሬም ከተፍ ከተፍ ተፍ ብያለሁ። ዛሬ እንግዲህ ያው የምንቃኘው የምንጎበኘው አንዳንድ ጉዳዮች አሉ ለእናንተ ይጠቅማል ያስፈልጋል ብዬ ያሰብኳቸውን ቪዲዮችም አስገብት አስገባላችኋለሁ ሁሉም ደግሞ አስቂኝ አዝናኝ፣ እንደተለመደው ቪዲዮችን እያዝናናን ቁም ነገር የምንይዝበት ፕሮግራም ነው። ከእናንተ የሚጠበቀው ላይክ ላይክ ማድረግ አድርጉት። ግድ የለም ግድ ስለመጠ ኢትዮጵያ የተሳፈርኩ ሰዓት ቻናሌ ትንሽ እንትን ብሏል የእናንተ እንድጋፍ ፈልጋለሁ በዚህ ሰዓት በቃ ከእናንተ የሚጠብቀው ላይክ ላይክ እያደረጋችሁ መጎብኘት ነው የእኔ ቻናል ማለት ነው ሲቀጥል እስኪ ከመጀመሪያ ወደ ልጆች አስተዳደግም ከሜዳችን የልጆችን ተምች ልጆችን አሳያቸዋለሁ መቼም ልጅ ተምች የለም በአሁን ዘመን ግን ተምች አይደለም ጅራፍ እንሏለ ወራዊ ቀን በቀን ወራዊ ወጪ ቀን በቀን ሰሞኑ አስቤዛ፣ እንዲሁም ደግሞ ስለ ቁንጅና። አሁን ወንዶች ቆንጆ ቆንጆ ወንዶች ወተው ቆንጆነን ሴቶች እየተሯሯጡብን ነው፣ መንገድ ላይ ያስቸገሩን እያሉ ነው። እነሱንም እናያቸዋለን። ከዛ በፊት ግን እቺ ልጅ ደረሰች። እንደው አንድ ሰሞን በጣም ቫይራል ወታ ነበረ እና

ሉአረኛኑ ወደዚህ ወደ ቸርች ናስ ጡዝፊ ሆን እኔ መተርጎም አልፈልግም። እንደዛን ያለችው እና ቸርች ውስጥ ተይ የሚላት የለም እእአ እሱ ብቻ አይደለም እኮ እንደው ቀርጻችሁ መልቀቃችሁ ነው ሃይማኖታዊ ነው የሚባለው። ጡዝ ፊኩንታው እኔስ ጡዝ ፊሆን እ ክርስቶስ ሞተልን፣ እንዲሁም በሦስተኛው ቀን የተነሳልን፣ ስለ በደላችን የተሰቃየልን ስለሰውኮ ነው ጡዝፍ ይሁን አይባልም፣ አይባልም ቸርች ውስጥ ለማለት ያህል ነው። ስትቀጡ ምን እናስ እናስ ጡዝፍ ይሁን። ወደዚህ ስንገባ ደግሞ አልገባኝም። ቆይ እስኪ፣ ይሄ ኤርፖርት ላይ ነው እና ልከውልኛል ብዙ ሰዎችና፣ እና ያው ታውቃላችሁ፣ ጊዜ ትንሽ እያጠረኝ ስለሆነ ቪዲዮ እንትን እያልኩ ነው እና ባካችሁ፣ ላይክ አደ ላይክ ንቁት፣ ግድ የለም እያያችሁ ንቁት። ከዛ ወደ ኤርፖርቱ እንግባና እንስማቸው እና ከዛ ይሰጣሉ አስተያየት ስሙልኝ። ያላችሁ የያዛችሁት ቪዛ እዚህ ያላችሁ ሁላችሁ የያዛችሁት ቪዛ ኤዲት ስለሆነ መሄድ አትችሉ። በትክክለኛው መንገድ የስራና ክህሎት ሚኒስቴር አለ። ዝገው ዝገው፣ አንድ ሰው ስልክ ሲወራ ንደ ስለዚህ የስራና ክህሎት ሚኒስቴር ካዛን ስትሄዱ ና ስልጠና ትወስዱ ና በዚያ በስልጠናው መሰረት የትም ሀገር ዱባይም ይሁን ሶስት ሀገር ስምምነት ያለበት አገሮች ላይ መሄድ ይችላል። በዚህ ቪዛ ግን ኤዲት በሆነና ፌክ በሆነ ቪዛ መውጣት አይቻልም። ጨርሻ አው ጨርሷል እሱ። እኔ ግን አልጨረስኩም። እኔም በዚህ ጉዳይ ላይ ትንሽ ብል ደስ ይለኛልና ስህተቶችና ግድፈቶች አሉበት እዚህ ጉዳይ ላይ ማለት ነው። ለምን ብትሉኝ የመጀመሪያው ምንድነው ማክሲመም እንደው በህግ ደረጃ ቢኬድ የአንድ ሰው ቪዛ የሁለት ሰው ሜይ ቢ ስህተት በቃ ከአንድ ቦታ ሰሩ ይባል ይችላል። የዚህ ሁሉ ቪዛ ግን ስህተት ነው ሊባል አይችልም። ከተናገርከው ውስጥ የምቀበለው ምንድን ነው፣ ያው ልምምድ እና ስልጠና ማለት ማድረጋቸው እዚህ ወደ አረብ ሀገራት የሚሆን ወዴትም ሲሄዱ ጥቅም አለው። ጥቅሙ እኛ እናውቃለን። እዚህ ከመጡ በኋላ ሀብታ ሌላው ቢቀር እንኳን የሽንት ቤት አጠቃቀም፣ የተለያዩ ጉዳዮች ምናምን እኛ የምንነቀፍባቸው ጉዳዮች አሉ። የጋዛ አጠቃቀም ምናምን ብዙዎች ላያውቁ ይችላሉ። ያን ስልጠና ብትሰጧቸው መልካም ነው። ጥቂት ደግሞ መግባብያ ቋንቋ ነገር ብታስቀምጡ መልካም ነው። ነገር ግን ይህ ሁሉ ግለሰብ እዛ ኤርፖርት ላይ የመጣው ቅሪቱን ንብረቱን ሁሉን ነገር ሽጦ ቤተሰቡን ተሰናብቶ ተስፋውን ይዞ ነው የመጣው። እንደ ቀልድ ዝጋተ ሞባይል እያልክ የምታውራው ህዝብ አይደለም። ነገ ሰርቶ መጥቶ አንተን ሊያዝ ይችላል። ለምን ዘመኑ በብር ነዋ። ብር ብር አሁን ብር የላቸውም በትክክል ማንም ነው የሚንቃቸው፣ አያቸዋል። ዘመኑ እንደዛ ነው። ብር ካለ ትከበራለ። እድሜ ትንሽም ቢሆን ትትከበራታለ፣ ጋሼ ትባላል። ከሌለ ግን በማንኛውም ደረጃ ትናቃል። ስለዚህ ይህንን ነገር ማስተካከል አለባችሁ። ይሄ ድሃው ህዝብ ከዚህ በላይ ተስፋ መቁረጥ አይችልም። ቅሬቱም ትቶ በቃ ይህቺ ሀገር ላለስራም ለመውጣት ለመግባትም አልተመቸኝም፣ የምሰማው የማየው ነገር አያስደስተኝም ብሎ ብን ብሎ ሊጠፋ ሲል ደግሞ ኖ፣ ቆይ፣ አይ፣ ግድ የለም ው ቪዛችሁ ትክክል አይደለም እንደዚህ። ኖ ከመሰረቱ ነዋ፣ ከእንጭጩ ነበር መጫ የነበረባችሁ። መቼም ሀገር ውስጥ ነው ይሄ ፕሮሰስ እየሄደ ያለ ይመስለኛል። ስለዚህ ከህግ ግሉለት አንፃር ብትይዙት መልካም ነው እንጂ የመጣውን እንዴት እንዴት ተብሎ ከዚህ አንጻር ውሰዱት። የህዝብን ባም ጥሩ አይደለም የሚል አመለካከት አለኝ ማለት ነው። ስለዚህ ወደ ሌሎቹ ወደ እንግባ። ግድ የለም ብዙ ማለት ይቻል ነበር። አሁን ወደ የሚያስቁትና የሚያዝናኑት እንግባ። አስኪ አሁን ወደ ቁንጅናው፣ መጀመሪያ ከቁንጅናው እንጀምር። አንድ ወንድማችን በጣም ቆንጆ ከመሆኑ የተነሳ ሴቶች በጣም እያስቸገራችሁት ነው። ስነስርዓት አለ። ምንድነው? ቆንጆ ስታዩ ምንድነው እንዴ? እኛ የትን ይልሽ። አቤት ኩላ ምን እንዳለ ምን አለ? ቆንጆ ባለውን ሴቶች ነን አጨነቁ ሴቶች አስጨነቁኝ። ዓላማ ሌላ ነው። ሀሳቤም ከተማ ነው። መንጃ ፈቃዴ አውጥቼ አዲስ አበባ አገባለሁ። አዲስ ወይኔ ወይኔ! ይሄ ዘፈን ባይዘው ይ በጣም መልእክት ያለው ነው እውነት ለመናገር እና። ይሄ ነው ቆንጅየው፣ ልጅ ደግሞ ያው አገባለት በቃ ለከተማ አይሆንም፣ የጭነት መኪና ፊት ነው ያለህ እያለው ነው። ልክ እንደ አሁን ወደ ሴቷም እንደዛው ሴቷም ሚስቱ ትሁን ከአንድ ውሃ ይቀዱ ከምን አላውቅም፣ ምን እንዳለች እንስማት እስኪ። ሲጀመር ማለት እንደኔ አይነት ቆንጆ የለም

አሁን እንደው ግን አይ ባይዞ በነገራችን ላይ ያው ባይዘዋችን ላይ ቲክቶክ ላይ አሁን ስትገቡ እንዲሁ በቃ ያኔ ለሲኦል እንድትቀርቡ የሚያደርጓችሁ ብዙ ሰዎች መጥተዋል። በእውነት ነው የምላችሁ አስተሳሰብ ዝቅተት፣ እኔ በ በተፈጥሮ ላላግጥ ወይም ደሞ እንትልል አልችልም። ነገር ግን በዛ ላይ ደግሞ ጭቃ የሆነ ጭንቅላት ሲኖርህና ወደ ሚዲያ መጣ አሉ ሆነ እንትን ኃጢአት ውስጥ ኮመንት ለመስጠት ሁሉ ትሳቀቃለህ። እንዴት ብለህ ዞር ስትረዴ ራት ግፍ ነው ትላለህ። ዝም ስትል ደግሞ እዚህ ላይ ይወጣሉ። እንዴት እንደሆነ አላውቅም። እና ከዚህ አንጻር ይሁት በነገራችን ላይ የዛ የወንዱ ቆንጆ ከመሆን የተነሳ ሴቶች አስቸገሩኝ ያለው ልጅ እውነቴን ነው ምልህ ምርጥ የሆነች ችካም ትችላለሁ ምዬ ብል ምዬ ከአንተ ጋር የምትሄድ በቃ አለቀ። ድስት እኔ እውነቴን ነው ናችሁ። ድስት ግጣሙን አያጣም የሚለው ነገር አሁን ያወቅሁት የእሱን ቪዲዮ ካየች በኋላ እንዴት ታስቀምጠኝ? ስልክ በቃ ምርር አደረገች። ኦኬ በቃ የሆነች ቪዲዮ ዘፈን ዝፈኝለትና ጋብዡና፣ በራስሽ ድምጽ በቃ እንጋብዘው እስኪ እሱ የሚለንን እንሰማለን አልኳት። ስሙልኝ ዘፍናለታለች። ያው ላስተላልፍላት አይመስላችሁም? አንተ በጣም ቆንጆ መሳይ ጠይማሳ መሳይ ጠይማሳ

እህ፣ አይ፣ እራሳቸውን የመጡብን ምን ላድርግ ብላ መጣጭ እኔ ምን ላድርግ። እውነት ግጣ ነው መሰለኝ። አንድ ደግሞ ሞራል ያላትን ሴት አገኘው። ቆንጆ አይደለሁም። አንዱ ቆንጆ አይደለሽም ብለው ቪዲዮ ሰራብኝ። ላይክ አደረኩት። ጥሩ ነው። አደላ ያደረኩት ወደዳችሁት። የተማርክ ስትሆን እንዲህ ነው የምታደርገው። አንቺ ቆንጆ አይደለሽም፣ ፊትሽ አቀማመጡ እንዴት ነው? ምን አይነት ፊት ነው ይሄ? አለ ላይክ ግጭው። መሆር ስትሆን እንዲህ ነው የምታደርገው። የተማርክ ስትሆን፣ የረቀቀት ቅንጭዳት ሲኖርህ እንዲህ ነው የምታደርገው። ደደብ ስትሆን ነው የምትሳደው። ምን አይነት ፊት ነው? ቆንጆ እኮ አይደልሽም። ማንቻለ ላይክ ግጭ። አይ አይ፣ አይደለም እናቴ የሆነ ስህተት ነገር አይቻለሁ እዚህ ቪዲዮ ላይ እናቴ። አሁን እንደገባኝ ከሆነ እውነቴን ነው የምልሽ፣ የሆነ ጎበዝ ምሁር ቅንጭላት ሳይሆን ያለሽ ሞራል ግንባታ ይባላል። ሞራል ግንባታ በቃ ምን አገብ መስሚያሽን እንትት ማድረግ ነው እንጂ ምሁር ከሚለው ጋር አያያዝም። እውነቴን ነው የምልሽ፣ አሁን ከተናገርሽ አንፃር ከሞራል አንዱ እንኳን የሆነች ስንኝ እንኳን አላልሽም። እንደው በንግግር ደረጃ እንኳን ብናየው ማለት ነው። ስለዚህ እንደው ቅንጭላትሽ እንተይው እና የፊትሽን ሞራል መጠበቅሽ፣ ላይክን የምሰትችሻል። በቃ እንዲህ ሞራል እየተጠባበቅን ካልሆነ አይሆንም። እንጂ አይ አይደለም ተው እንጂ አሁን የሴቱን ስንል አሁን አንዳንድ አሁን የመጡ ሴቶች ወንዶች አሉ። መጀመሪያ የሴቷን እኒ እንግዲህ ባህል አልሆነዋል። እንግዲህ ጥያቄውም የምትደረገውም ምናምን ስሙና ከዛ በኋላ እንሄዳለን። የሆነ የወንድ ሴት አለ። ፈርስት ዴት ልታወጣኝ የምትፈልግ ከሆነ እነዚህ ነገሮችን ማስታወስ አለብህ። እንጀራ አይወጣልሽ፣ እንጀራ አይወጣልሽ። በእውነት እንጀራ የሚቆጥር ባል ይስጥሽ። ስድ እንጀራ አይወጣልሽ፣ ምርር ያለው ሰው ማለት ነው። ስድ በስድ ብቻ በቂ ነው ለእንደነዚህ አይነቶች ማለት ነው። ፈርስት ዴት እንግዲህ ደርድር አለች ያን ሸቀጥ የሆኑ ሴቶች እንደዚህ የሚያወሩትን ያው በትናንት ወዲያው ቪዲዮ አይታችሁታል። አሁን እኔ ግራ የገባኝ አሁን ይሄ የሚሽለጠለጥ የወንድ እንደ ሴት ካልሆንኩ ብሎ በቃ የሚሽለጠለጡ በዝተዋል። እንደው ከፍሊተሩ አልፈው ጭራሽ ልፕስቲክ እና ቻፕስቲክ ሚኒስቲክ እንዲስቲክ ምናምን እየተቀቡ የሚመጡ ወንዶች ተበራክተውብናል። እንስማው እንያ ውስጥ ሰላም ብላ አለስኩሽ ተፋተኛ ነኝ ለምን አንደኛን እንደ አበባ ደሳሊ ዳርዳሩን ደግሞ ኩል ምናም ነገር ተቀብተህ አትፖስቱ? አራው እንዴ! እኛ ቲክቶክ አንግባ እንዴ? ምን አይነት አንተ ባታምርስ! የጆሮ ጌጥ ከፋቱ በዛ ላይ አታፈ ምናም ብለ ከመቁራዚ ስትመጣ እንዴ አረሻታንም የምታመጥ ማሬን በጣም ተጣጣ አው በዚህ አይነት። እውነቴን ነው የምላችሁ እውነቱን ነው። በነገራችን ላይ አሁን ይሄ ልጅ የቀረው ምንድነው? እንደዚህ የድሮቹ እንግዲህ ሁሉ መቀባት ነው። እንዲህ ዳር ዳሩ እንጂ በቃ ምን ቀረ? ከስር ማስነቀል እና በቃ ከራስ ማስገጠም የሚባለው ነው። ምን ማስገጠም? ለካ ለሌላ ነው ማስገጠም የሚባለው። ማስለሰን በቃ ያንተ እንደዚህ ማስለሰን። በቃ ልስን እንጂ ምንም በቃ ታጅለጠለጣችሁ እኮ ከሚሳርጋችሁ መምጣታችሁ አነሰስ? እንደገና ደግሞ አነጋገራችሁ መሽለጥለጣችሁ ክፋቱ። ሲቀጥል ደግሞ እንደገና አሁን ደግሞ የበዛችሁብን ደግሞ ሴቱን ለማማለድ ከሆነ ሴት አምሹር ኮመንት ላይ አስቀምጡ። እንዲህ አይነት ወንድ የሚመቻችሁ ሴቶች አላችሁ? ቆፍጠን ሲል ወገቡን ጠበቅ ሲል ነው እንጂ ወንድ ወንድ ነገር ሲል ነው እንጂ የሚመ ከሴቶች ያለ ሲመጣ ይ በ በቀሉ ነገር ነው በመድ ያለ ወደዛ እንደውም ከእናንተ እንውጣ። እናንተ ሀሳብ አስቴታችሁ ስጡበት። እንደነዚህ አይነቶች አሁን ሕፃን እያሉም እንደዚህ ነው የሚሆኑ ይ አሁን ያኔ አዋቂዎቹ አሁን ቲክቶክ ላይ ካያችሁ ቢራቢሮ እያሉ እዚህ ጋ ለጥፈው እን ቋዋቁ የጨረሱ አሮጊት ትልኩ ነው መጡም የነሱ ይሻላል ትልቁ ወደ ቢራቢሮ ወደነ ቼሪ ሲገባ ትንንሾቹ ደግሞ ምን እንደሚያውሩ እስኪ እንስማቸው እንስማቸው፣ እስኪ ከዚች ጀምር። በቲክቶክ ቤተሰቦቼ ግን ሰምታችኋል፣ ሀገራችን ውስጥ ከአስራ ሁለት ሺህ ተማሪ 12ቱ እያለፈ ነው። በዚህ አይነት አስተማሪውን ጭምር ለወደቀው እስቲ ፌመስ አድርጉኝ አስር ሺህ አስገቡኝ፣ እድ ላይም በዚህ ልሞክረው ብዬ ነው። እንግዲህ ያው የድሮ ልጆች ተስፋ እኛ አሁን ስታድግ ምን ምን መሆን ትፈልጋለህ ስንባል ድሮ አውሮፕላን ነጂ ወይ ጀት አብራሪ ወይ የሆነ ዶክተር ወይ ምናምን ነው የምንለው፣ ሕፃን እያለን ማለት ነው። ያሁን ልጅ አባቴ እባካችሁ ፎሎ ፎሎ ታዋቂ አድርጉኝ፣ ወደ ልመና ወደ እናንተ ልቀላቀል ነው ሚል ብለው የሚመጡት በቃ ቲክቶከ ልመና እኮ ነው ላይ ልመና በቃ አልተነጠፈም። የሆነች ቆሸሽ ያለ ልብስ አለበሱ ምናምን እንጂ ልም በቃ ኦሪጂናል ዘመናዊ በሚዲያ ልመና ነው፣ ሌላ አይደለም። ልጅቷን በቃ ተስፋዋ አሁን ወደ ቲክቶክ ነው። ቲክቶክ ሲዘጋ ተስፋ የሌላት ልጅ ሆና አረፍ ትለዋለች። አለቅ አያችሁ፣ እንዲ ነው አሁን። ህፃን ልጅ ስንመጣ ደግሞ እችኛዋንም ስሟት እችንም ስሟት ስሙልኝ

ቁራቴ እየጨመረ ቁራቴ እየጨመረ ደም ወዜ ወራዊ ወጪ ቀን በቀን ከሰሞኑ አስቤዛ ብን ቀ አሁን ስለ ኖሮ ውድነት ምናምን ነው የሚያስቡት። አሁን እንደ ድሮ እንደ እኛ ይሄ ጎማ መንዳት ጭቃ በቃ እንደዚያው አሁን እንደ ዘጠናዎቹ የዘጠናዎቹን ጊዜ ታስታውሳላችሁ። መቼም ብዙ አይነት ትዝታና ትውስታ አለብን። የልጅነት ወዝ ልጅን ልጅ ሲባል ዘጠናዎቹ ልጅ ልጅ ልጅልጅ ገብቷቸዋል። በአሁኑ ዘመን ግን ልጅ ሲባል ላ አዋቂውን ይመክራል ጭራሽ ቁጭ ብሎ በቃ ከላስ አሁን ሌላ ታሪክ ውስጥ ገብተዋል እንጂ እንደ ድሮ አሁን ዘጠናዎቹ ሲባል እስኪ ቁጭ ብላችሁ የሚመጣባችሁ ምንድን ነው? ያ ሁሉ ነገር በቃ ያሳለፋችሁት ነገር ይመጣል። አሁኑ ግን በምንም ልታስታውሱት አትችሉም። ፍቅ ፍቅር ፍቅር ሁሉ ላይ ይጫውታሉ። የፍቅር ዘፈን አሁን ማምጣት ይቻላል ግን ምንም ትርጉም የለውም። እነዚህን ካሰማል በቂ ነው። በቃ አንኳር የሆኑ ልጆችን በቅ ለሽ እዛ ብለ ወድሽ አለው አትምችኝ፣ በቃ ሰንዝሪብኝ፣ በንግግር እንፍተው ነገሮች ሁሉ ማንም ሰው ደግሞ ይጣላል። አይዞ አይዞ፣ ትችሉ ቻለው፣ ቻለው ያሁን ልጅ አሉ። ደግሞ አሁን ሁሉንም ማጠቃለል እኮ አይደለም። ምሁር ምሁር በጣም የተማሩ ሕፃን ልጆች መቼም በቲቪ የቀረቡ ምናምን አይታቸዋል አሉ። እንደነዚህ አይነቶቹ ደግሞ ከኑሮ ውድነት ጋር ልክ ከቤተሰቡ ጋር ቁጭ ብላ ስለምትውል በቃ ቡና ሲፈላ ምንም ቤተሰቡ በዚህን ሰዓት መቼም እንደ ድሮ የሆነ ጥንት መልካም መልካም ነገር ቀልድ ምናምን የለም ስለ ኑሮ ነው የብለህ፣ ሶስተኛ ቡና ጨርሰው የሚሄዱት እና ጩጫን ቁጭ ብላ ይህንን ነው የምትሰማው። ይህንኑ ነው እንትን የምትል፣ ይህንን ደግሞ ይሁታሁ እንደ ድራማ አድርገው ያቀረቡትን ኦክስጅን ብዙ አለ። ስለዚህ ያው ኦክሲጅኑ ቶክሲክ እንዳይሆን አባዬ ቀይረው ዜና እንዳያመጣ። እንደዛ ነው መርዝ የበዛበት ጋዝ ነው አባዬ። ይሄ እኮ ድጋሚ ተወልዶ ነው የሞተ ሳይንቲስት ነው። አንተ ያልጋዝተህ ዝም በል ብያለሁ ዛሬ እሺ ባቸው ሁለቷ ናፌጆች አሉ፣ ኔቡላና ኖቫ በፕሉራል ኔቡሌ ወይም ኖቬ። ምን አይነት ጭንቅላት ያለው ልጅ ነው እናንተ? አባዬ ይሄ እኮ ኤ አይ ነው፣ አርቴፊሻል ኢንተለጀንስ። አንተ መቀለጃው ይልቅ ልጅ ነው የያሳ ልጆች ስለዚህ ይሄንን ይመስላል። በተረፈ ያው ሰብስክራይብ፣ እንዲሁም ደግሞ ላይክ ላይክ እያደረጋችሁ እዩ። ሀሳብ አስተያየታችሁ ደግሞ ኮመንት ላይ ስጡ፣ አየዋለው እመልሳለሁ ማለት ነው። እስኪ ምን ትላላችሁ አሁን ከተሰራው ቪዲዮዎች ውስጥ እንደው ምን ሀሳብ አስተያየት አላችሁ? አስቀምጡልኝ። በተረፈ በስደትም በሀገር ውስጥም ያላችሁ ሰላማችሁ ይብዛልኝ። እንደምወዳችሁም እንደማከብራችሁም አትርሱ። ደግሞ ይሄን ቲሸርት ጉዳይ ይሄ ኢሞጅ ነው እሺ ያው ጎበዝ ኢሞጅ ነው፣ የኢሞጅ ስዕል ነው። ሌላ ደግሞ ይሄንንም እንዳታስቀድብኝ፣ ሌላ ነገር የለውም። ይሄ ምንም ሁለት አይነን ያለው አንድ አይነ ሲሆን ነው ወደ እነዛ መንደር የሚሆነው ይሄ ሁለት አይን አለው። እሺ፣ መነጽር ነው የቀረው እንጂ ሁለት አይን አለው። አመል ማሩፍ። በተረፈ ባይ ባይ።